ሰላም ጠናስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ አክብሮታዊ ሰላምታችን ብያላችሁበት የምድር ዳርቻው ልድረሳችሁ እያልን የመስከረም 23 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከአዲስ አበባ በቅርብ ርቀት በሚገኙ የአማራ ክልል ቀበሌና ወረዳዎች ላይ የፋኖ ብርቱ ክንድ በብልጽግናው ሰራዊት ላይ በርትቶበታል። ዛሬ ከደብረ ብርሃን በቅርብ ርቀት ፋኖ ያደ ደርሰውን ብርቱ ምት ተከትሎ የባድን ካድሬና የብልጽግናው ኮማንድ ፖስት እርስ በእርሱ ሲነታረክ አርፍዷል። በተለይም የኮማንድ ፖስቱ ሰብሳቢውና የዞኑ ካድሬዎች ያደረጉት ውዝግብ በርካቶችን አስደንግጧል። በዝርዝር የተሰናዳ መረጃ ነው በቀዳሚነት ሰሙታላቸው። ብልጽግናው የውጊያ ቅር ክለሳ ማድረጉንና ድሮንን ለመጠቀም መወሰኑን በተደጋጋሚ መዘግባችን ይታወሳል። ዛሬ ከጠዋቱ ጀምሮ በአማራ ክልል ከ20 በላይ ወረዳዎች በድሮን ሲቃኙ ውለዋል። የድሮን ቅኝቱ በየት በየት በኩል ተካሄደ የሚለውን ጨምሮ ሌሎች አሁናዊ አየር ኃይል መረጃዎችን ከቦታው ደርሰውናል። በዝርዝር እናስደምጣቸ እንገልጻችኋለን የአማራ ፋኖ ደንበጫ ላይ ታላቅ ድል መቀዳጀቱን አስታውቋል። የድሉ ስፋትና የተገኙ ወታደራዊና ፖለቲካዊ ስኬቶች ምንድናቸው? ዜናችን ዝርዝር አሰናድቶበታል፣ ሰሙታላችሁ አዲስ አበባ ላይ እየሆነ ያለው ሁሉ አሳፋሪና አሳዛኝ ነው። ለኤርኤች ያልሆነ ሕንፃ በኮሪደር ልማት ይፈርሳል የሚል ዛቻ ለባለሀብቶች ያስተላለፈው ኦህዲድ ብልጽግና የአዲስ አበባ ሕንፃዎች እንደ ጀማሪ ገጣሚ የባንዲራ አስካርቭ አስረው ውለዋል። በዜናችን የሚደመጥ የአዲስ አበባ ነዋሪዎች አስተያየት ተካቷል። ተሰሙታል ይሰጡታላቸው ከወር በፊት ጣና ቴሌቪዥንን ጨምሮ ኃላፊነት የሚሰማቸው ሚዲያዎች እና የማህበራዊ ሚዲያ አንቂዎች በመቀባበል ያጋለጡት የማዳበሪያ ብልሽት ብልጽግናውን አተራምሶታል። ለስምንት ባለስልጣናት እስር ምክንያት የሆነው የማዳበሪያ ብልሽት በዜናችን ዝርዝር ዘገባ ተዘጋጅቶለታል። ሚዲያዎች ባናጋለጠው ኑሮ የተበላሸው ማዳበሪያ አማራ ክልል ሊራግፍ ታስቦ እንደነበረም ውስጥ አዋቂዎች ተናግረዋል። ሙሉ መረጃው ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ከዋና ከተማዋ በቅርብ ርቀት የፋኖ ተጋድሎ አፋሪ ሸዋ ጠቅላይ ግዛት እዝ በአዲስ አበባ ዙሪያ ደብረ ብርሃን አቅራቢያ የሚያደርገውን ትግል አጠናክሮ እንደቀጠለበት አስታወቀ። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከደብረ ብርሃን ከተማ በቅርብ ርቀት በምትገኘው ወሽዋሽኝ ቀበሌ ዛሬ ማለዳ በወሰደው ድንገተኛ ኦፕሬሽን በርካታ የብልጽግና ሰራዊትና የባህዲ ሚሊሻን እርምጃ እንደወሰደባቸው አስታውቋል። በዚህ ጥቃት የተደናገጠው የሰሜን ሸዋ ዞን አስተዳደር የኮማንድ ፖስቱ እየጠበቀን አይደለም የለም የሚል ቅሬታ ማቅረቡን የጣና ቴሌቪዥን ምንጮች ገልጸዋል። የዞኑ አመራሮች በብልጽግናው ኮማንድ ፖስት ላይ ባቀረቡት ቅሬታ በአንድ ሳምንት ውስጥ ሁለት ጊዜ የደብረ ብርሃን ዙሪያ ጽንፈኛው ጥቃት አድርሷል፣ ሳሲት ከተማን ሲቆጣጠር፣ ዛሬ ደግሞ ከደብረ ብርሃን ብቻ ሳይሆን ከአዲስ አበባን በቅርብ ርቀት ወሽዋሽ ላይ ሜልሻችን ተመቶብናል። በዚህ ሁኔታ ኮማንድ ፖስቱ ለምን ምላሽ መስጠት እንዳልፈለገ ግልጽ አይደለም ሲሉ መናገራቸው ተሰምቷል። ከደብረ ብርሃን በጣም በቅርብ ርቀትና ከአዲስ አበባም 75 ኪሎ ሜትር ላይ በተደረገው የፋኖ ድንገተኛ ኦፕሬሽን ወሽዋሽ ላይ ሰፍሮ የነበረውን የባዲ ሚልሻ ወደ ደበሌ ለማቅናት በተዘገጀበት ወቅት የአፋድ ሸዋ ጠቅላይ ግዛት አባት ፋኖ ጦር በወሰደው እርምጃ ከባድ ኪሳራ ማድረስ ችሏል። በዚህ ጥቃት የሞትና የአካል ጉዳት ከደረሰበት የሚልሻ ኃይል በተጨማሪ ካምፕ ውስጥ የነበረው ከደናግጦ ካምፑን ጥሎ መውጣቱን የተናገሩት የአካባቢው ነዋሪዎች በቀጠናችን ከ420 በላይ ሚሊሻ እና አድማ ድማ ብተና ሰፍሮ ነበር የሰነበተው። ዛሬ ግን ከረፋዱ ጀምሮ በጥድፊ አቃሲ ሲሰበስቡ አይተን ምን ተፈጥሮ ነው ብለን ስንጠይቅ ጥንፈኛው እየመጣ ነው የሚል ምላሽ ሰጡን። በዚህ ደረጃ ፋኖን እየፈሩ ለምን ከፋኖ ጋር ለመዋጋት እንደመጡ ሁል የሚገርምናል፣ ሲሉ ትዝብታቸውን ገልጸዋል። የዞኑ የባዲን ካድሬ በብልጽግና ኮማንድ ፖስት ሰብሳቢዎች ላይ ውንጀላ ቢያቀርበም በአንጻሩ በጄኔራል ሀጫሉ ሸለመ የሚመራው የማዕከላዊ ሸዋ አንድ ፖስት በበኩሉ ካድሬው ራሱ አይታመንም እያስመታን ያለው ካድሬው ነው በማለት ተቃውሞውን በካድሬው ላይ ሰንዝረዋል። የብልጽግናው ሰራዊት አዛዦች በተደጋጋሚ ጊዜ በሚያቀርቡት የጦርነት ሪፖርት ካድሬው እያገዘን አይደለም፣ በተደጋጋሚ ጊዜ የሚደርስብን ጥቃትም ካድሬው ከጽንፈኛው ጋር ስለሚተባበር ነው የሚል ነው። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኝ በበኩላቸው የመንግስት ጦር አዛዦች እና ፖለቲካ መሪዎች እርስ በእርሳቸው መተማመን ከሌላቸው ስርዓቱ አደጋ ላይ ነው ማለት ነው በ1980 መጨረሻ ላይ የትግራይ ጠቅላይ ግዛት አስተዳዳሪ ሆነው የተሾሙት ተስፋ የገብረ ኪዳን ከደርግ ወታደራዊ አዛዦች ይደርስባቸው የነበረው ንቀትና የቅቡልነት ማጣት ለመቀሌ መያዝ ምክንያት ነበር። አሁን የምንመለከተውም ተመሳሳዩን ነው። በአማራ ክልል የሚገኙ የመንግስት ፖለቲካ ሹመኞች በሰራዊቱ አዛዦች የተናቁና ተቀባይነት የሌላቸው መሆናቸው የስርዓቱን አደጋ ላይ የመውደቁ አዜማ መሆኑን ነው ብለዋል። በሀያ ወረዳዎች የድሮን ቅኝት ሲካሄድ ዋለም። የብልጽግናው አገዛዝ የውጊያ ቅድ ግምገማውን ከልሶ ከእግረኛና ሜካናይዝድ ውጊያ ወደ ድሮን ጥቃት ከቀየረ በኋላ ዛሬ በሀያ ወረዳዎች የተጠናከረ የድሮን ቅኝት ሲያደርግ መዋሉን የደረሰን መረጃ ያመላክታል። የአየር ኃይል ምንጮቻችን ትናንት ባደረሱን መረጃ ብልጽግና የተጠናከረና ረፍት የሌለ የድሮን ጥቃት ለማድረስ ዝግጅቱን ጨርሷል፣ ከሐሙስ ጀምሮም ወደ ተግባር ይገባል የሚል ዘገባ መስራታችን ይታወሳል። በዛሬው ዕለትም በሰሜን ወሎ ዞን ሙሉ በሙሉ በሚያስብል በደ ወሎ ዞን ከፊል ገጽታው በሸዋ ጠቅላይ ግዛት ደግሞ አፋር ሸዋ ጠቅላይ ግዛት እዝ ተደጋጋሚ ምት በሚያሳርፍበት ደብረ ብርሃን ዙሪያ በጎጃም ጠቅላይ ግዛት አዊ ብሔረሰብ አስተዳደር ዞንና ሰከላ ዙሪያ እንዲሁም በጎንደር ጠቅላይ ግዛት ከፊል ገጽታ የድሮን ጥቃት ኢላማዎች መሆናቸው ታውቋል። ከጋሸና እስከ ቦያ ሚካኤልና አስታየሽ ባለው ሰፊ ቀጠና ከጠዋቱ ጀምሮ ቅኝት ሲካሄድ ዋለ ሲሆን በራሳ አንጎትና ቀበሮ ሜዳም በተመሳሳይ ቅኝት ተካሂዷል። ህወሓት በተደጋጋሚ ወደ አማራ ክልል እየገባ ጥቃት በሚፈጽም በት ወንዳችና፣ በቅሎ ማነቂያ እንዲሁም ሳንቃ አስቂ፣ ደቦትና ራሳ አንጎት የድሮን ቀኝቱ የጎበኛቸው ቀጠናዎች ናቸው። ሙጃ ከተማን ጨምሮ ሙሉ ግዳን ወረዳ እስከ አንጃፋትና አቡነ ዮሴፍ ተራራ ድረስ የብልጽግናው ድሮን የሞት መልአክ ጭና ስትዞር ውላለች ሲሉ የዓይን እማኞች ተናግረዋል። ሙሉ አምባሰል ወረዳ፣ መርሳና ውርጌሳ፣ ህወሓት የተቆጣጠራቸው ዋጃና ቆቦ ወረዳን ጨምሮም የድሮን ቅኝቱ ያካተታቸው ቀጠናዎች ሲሆኑ ደሴ ዙሪያ፣ ሐይቅ ከተማና ዙሪያው፣ ተንታ ወረዳ እስከ ዋና ከተማ አጅባርና ማሻ የተባሉ የደቡብ ወሎ አውራጃዎችም በድሮን ቅኝቱ የተካተቱ ናቸው። ላስታ አውራጃ ዛሬ በቀኝቱ አልተካተተም። ዛሬን ጨምሮ በተከታታይ የአፋድ ሸዋ ጠቅላይ ግዛትዝ ብርቱምት እያሳረፈበት ያለው ደብረ ብርሃን ዙሪያ ዛሬ የድሮን ቅኝት የተደረገበት መሆኑ ታውቋል። በተለይም የሸዋ ጠቅላይ ግዛትዝ ተጋርሎ ከአዲስ አበባ በቅርብ ርቀት ላይ መሆኑና የፋኖ ኃይሉም ያለማቋረጥ በጽናት የሚያደርጋቸው ተከታታይ ውጊያዎች ለብልጽግናው አገዛዝ ረፍት ነስቶታል። በዚህ የተነሳ ማስቀድሞም ቢሆን የሸዋውን ኃይል በአይነ ቁራኛ ተመልከቱት፣ ይህ ኃይል በህዝብ የሚደ መደገፍና ተቀባይነት ያለው በመሆኑ አዲስ አበባ ድረስ ደጋፊዎች ያሉት ነው ከክትትላችሁ ውጭ እንዳይሆን ሲሉ የብልጽግናው ሊቀመንበር ለወታደራዊ አዛዦቻቸው መመሪያ መስጠታቸውን በተደጋጋሚ ጊዜ መዘገባችን ይታወሳል። በአዊ ብሔረሰብ ዞን በምዕራብና በምስራቅ ጎጃም ዞኖችም የድሮን ቅኝቱ የተካሄደ ሲሆን፣ በጎንደር ቀጠና ደግሞ ጎንደር ዙሪያ፣ እብናት፣ በለሳ፣ መና መቀጠዋና ጉና በጌም ድረስ ከጋይንት አውራጃዎች የድሮን ቅኝት ተካሂዶባቸዋል። መረጃውን ለጣና ቴሌቪዥን ያደረሱ የአየር ኃይል ምንጮቻችን ንጹሃን በጥቃቱ እንዳይጎዱ ጥንቃቄ ማድረግ አለባቸው። በተለይ በኅብረት ከመሰብሰብ ሊታቀቡ ይገባቸዋል ብለዋል። አፋ ባ ደንበጫ ላይ ድል ተቀዳጀ። የአማራ ፋኖ ቢሮ ኃይል አፄ ቴዎድሮስ ዝ የቀይ ጌታ የፍታ ንጉስ የስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ሌሊቱን በተሰራ ኦፕሬሽን ደንበጫ ከተማ በነበረው የብልጽግና ሰራዊት ላይ ታላቅ ድል ተቀዳጅቷል። የኢንጂነር ክበር ተመስገን ብርጌድ አባላት በሌሊት ተነስተው በወሰዱት የተጠና ኦፕሬሽን በደንበጫ ከተማ የነበረውን የብልጽግና ጥምር ጦር ሰራዊትን እርምጃ የወሰዱበት መሆኑን የክፍለ ጦሩ ቃል አቀባይ አርበኛ ዘመን ባሳዝነው ገልጿል። ቃል አቀባይ በኮማንዶ አስር አለቃ ሁነኛው አንተና የሚመሩት የኢንጂነር ክበር ተመስገን ብርጌድ አባላት አስደናቂ በሆነ የውጊያ ጀብዱ በጨበጣ ውጊያ የጠላትን ምሽጎችና አደረጃጀት እያፈራረሱ አርፍደዋል ብሏል። ከንጋቱ አስራ ሁለት ሰዓት ተጀምሮ እስከ ጠዋቱ ሶስት ሰዓት በዘለቀው የኢንጂነር ክበር ተመስገን ብርጌዴ ደንበጫ ከተማ ተጋድሎ በጠላት ቀጠና ገብተው የጠላትን ቁመና በፍጥነት በመረዳት የጠላትን ኃይል በታት ነውታል። ለብዙ ጊዜ ዋጋበታለሁ ብሎ የቆፈረው የጠላት ምሽግን ፈራርሷል። በህዝባችን መከራና ስቃይ የሰከሩት የሰማዕቱ የኢንጂነር ክበር ተመስገድ ልጆች በእውነትና ስለ እውነት የሚተኩሷት እንዲፍር የጥይት ጠላትን ሳትጥል በከንቱ አልወደቀችም በማለት የተጋሏቸውን ውጤት ቃል አቀባዩ ገልጾታል። ውጊያው የተካሄደው በደንበጫ ከተማ መሀል ድረስ ሲሆን በዋናነትም በአታ ሆስፒታል ወይም ገብርኤል ቤተ ክርስቲያን አካባቢ፣ ጎላ ድልድይ እና በከተማ አስተዳደር አካባቢ እንደነበር ቃል አቀባዩ ያደረሰን መረጃ ያመላክታል። በሁሉም ግንባሮች ከፍተኛ የወገን ድል ተመዝግቧል ሲል የገለጸው አርበኛ በነዚህ በእነዚህ ግንባሮችም የወገን ኃይል በወሰደው ፈጣን ማጥቃት በርካታ የጠላት ኃይል በቦምብና በጥይት እርምጃ ተወስዶበታል። ጠላት ውጊያውን በብረት ለበስና በሌሎች መካናይዝድ መሳሪያዎች በመታገዝ ማካሄድ ቢሞክርም ጀግኖቹ ግን ብረት ለበሱን በብረት ክንዳቸው ተፋልመው መልሰውታል ሲል የዕለቱን ተጋድሎ በዝርዝር አስቀምጦታል። በውጊያው የተገኘውን ዝርዝር መረጃ በመሽቱ ዜናችን ይዘን የምንመለስ መሆኑን እየገለጽን ወደ ቀጣዩ ዜናችን እናልፋለን። የኢሬቻ በዓል የፈጠረው አሉታዊ ተጽዕኖ ዓመታዊው የኢሬቻ በዓል ቀድሞ ከሚከበርበት የደብረ ዘይቱ ሆራ አርሴዲ ሐይቅ ወደ አዲስ አበባ መስቀል አደባባይ ቅዱስ ስጢፋኖስ ቤተ ክርስቲያን ጀርባ በሚገኘው የኩሬ ውሃ ላይ መከበር ከጀመረ ዘንድሮ ስድስተኛ ዓመቱን ይዟል። ይህ በዓል ግን ከመደበኛ የህዝብ በዓልነት ይልቅ የፖለቲከኞች የኃይል ማሳያና ጉልበታቸውን ማስጠበቂያ በመሆኑ በአዲስ አበባ ህዝብ ላይ የሚፈጥረው አሉታዊ ተጽዕኖ ከጊዜ ወደ ጊዜ የባሰ መምጣቱን አስተያየት ሰጪዎች ተናግረዋል። በተለይም ነገ የሚከበረው ይህ በዓል ሁሉም የከተማዋ ነዋሪዎች እንዲሳተፉ ግፊት እየተደረገበት ሲሆን የመንግስት ካዝና ተሰብሮ ትራንስፖርት ለበዓሉ ታዳሚዎች በነጻ እንዲያገኙ መደረጉ የከተማው ህዝብ እንቅስቃሴው እንዲገደብ ሁሉም የከተማ መንገዶች መዘጋታቸውና በግል ተቋማት ላይም የኦሮሚያ ክልል ባንዲራ በአስገዳጅነት ተሰቅሎ እንዲውለበለብ መደረጉ የበዓሉን ገጽታ እንዳጠፋው ነዋሪዎች ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች በዓሉን የፖለቲካና የኢኮኖሚ የበላይነት ማሳያ ከማድረግ አልፎ የበዓልና የሃይማኖት ጫና ለመፍጠር ነው የታሰበው። በዚህ መልኩ የሚያደግም ሆነ ተቀባይነት የሚያገኝ ባህልም አይኖርም። መንግስት እየደበት ያለው አካሄድ ግን የፖለቲካ ስልጣኑን ስለጨበጥኩና ጉልበት ስላለኝ የኔም ባህልም በግድ ተቀበሉ፣ አክብሩ፣ ተገዙልኝ አይነት ነገር ነው። የህዝብ በዓልን ቀምቶ የፖለቲከኞች በዓል በማድረጋቸው የኤሬቻ በዓል አስቀድሞ በሌላው ህዝብ ዘንድ የነበረውን ተቀባይነት እንዳያሳጡት ነው የሚያሳስበው በማለት ትዝብታቸውን ገልጸዋል። ሌላው አስተያየት ሰጪ በበኩላቸው በመጀመሪያ የአሰ ትርክት ይዘው መጡና ከ150 ዓመት በፊት የኤሬቻ በዓል አዲስ አበባ ላይ ይከበር ነበር ብለው ተናገሩ። ቆይተው በዓሉን ለማክበር ከሁሉም የኦሮሚያ ክልል ወጣቶችን በነፃ ትራንስፖርት ወደ አዲስ አበባ አስገቡና ለማክበር ሲሞክሩ ሽመልስ አብዲሳ በሰበሩን ላይ ሰብረን ኤሬቻን አከበር ብለው ሲናገሩ በዓሉ ከህዝብ ባዓልነት ወደ መንግስት ባዓልነት ተቀይሯል። አሁን እየተካሄደ ያለውም የበዓልና የሃይማኖት የበላይነት እንጂ የህዝብ በዓል ለማክበር አይደለም ብለዋል። የመስቀል የጥምቀትና ሌሎች ህዝባዊ በዓላት ሲደርሱ የኢትዮጵያን ሰንደቅ ዓላማ በጃቸው ይዘው ወደ በዓሉ በሚሄዱ የከተማዋ ነዋሪዎች ላይ ድብደባ፣ አፈሳስርና የመሳሰሉትን ማዋከቦች የሚፈጽመው የብልጽግናው አገዛዝ ለኢሬቻ በዓል ሲሆን ግን የግለሰብ ንግድ ተቋማትና ህንፃዎች ሳይቀር በኦህዴድ ባንዲራ እንዲያሸበረቁ አስገዳጅ መመሪያ ያወጣል። መመሪያውንና ትዕዛዙን ያልተቀበሉ ግለሰቦችና የድርጅት ባለቤቶችን ደግሞ በጥፋተኝነት ይከሳቸዋል። ይህን ሁሉ በትዝብት የሚመለከተው የአዲስ አበባ ህዝብ በዚህ ሁኔታ እስከ መቼ ዝም ብለን እየተረገጥን እንኖራለን ሲል መጠየቅ ጀምሯል። በተለይም በዘንድሮ ኤሬቻ በዓል ይህ በዓል መጠጥ ቤቶች ሳይቀሩ ከጠጅ በስተቀር ሌላ መጠጥ እንዳትሸጡ በዓል ምሽት ቤቶችም እስከ እሁድ ምሽት ድረስ ስራ እንዳትገቡ የበዓል ምግብ ቤቶችም እስከ ሰኞ ድረስ እንዲዘጉ የሚል መመሪያ ስለወረደ ተቋማት ተዘግተዋል። የአዲስ አበባ ህዝብም ተቃውሞውንና እስከ መቼ የሚል መጠይቅ ያነሳውን በዚህ የተነሳ መሆኑን አስተያየት ሰጪዎች ተናግረዋል። በጅቡቲ ወደብ የተበላሸው ማዳበሪያ ትርምስ ፈጠረም። ከወራት በፊት በማኅበራዊ ሚዲያ የተጋለጠውና በርካታ የአፈር ማዳበሪያ ጅቡቲ ወደብ ላይ የመበላሸቱ መረጃ ከተጋለጠ በኋላ በተደረገ ተጨማሪ ምርመራ ስድስት መርከብ ሙሉ የአፈር ማዳበሪያ ተበላሽቶ ተገኝቷል። ይህን ተከትሎም የተበላሸው ማዳበሪያ ለማስወገድ 125 ሚሊዮን ዶላር ወይም 20 ቢሊዮን ብር አስፈልጓል ተብሏል። ወደብ ላይ ያለ የተበላሸው የማዳበሪያ ብዛት ከፍተኛ መሆኑን ተከትሎ ለማስወገጃ የሚያስፈልገው ገንዘብም የዚያኑ ያህል ብዙ በመሆኑ ዝም መብላችሁ አስገቡትና ወደ አማራ ክልል ላኩት የሚል ትእዛዝ በኢትዮጵያ ሺፒንግ ኤጀንሲ ዋና ስራ አስፈጻሚ አቶ በሪሶ አማኖ ትእዛዝ አስተላልፈው ነበር ሆኖም ትእዛዛቸው ተፈጻሚ ከመሆኑ በፊት የማዳበሪያ ብልሽቱ ተጽዕኖ ፈጣሪ በሆኑ የማህበራዊ ሚዲያ አንቂዎችና ጣና ቴሌቪዥንን ጨምሮ የሀገር ጉዳይ የሚያሳስባቸው ሚዲያዎች በማጋለጣቸው አቶ በሪሶ ትእዛዝ ሳይፈጸም ቀርተዋል ሁለት የስጋ ዘመዶቻቸውን ጨምሮ በርካታ የአካባቢ ተወላጆችን ያለ ብቃትና ልምዳቸው የሎጂስቲክስ ዘርፍ ላይ የመደቡት አቶ በሪሶ አማኖ በዚህ ድርጊታቸው ተጠያቂ መሆን ቢገባቸው እስካሁኑ ሰዓት ድረስ የብልጽግና አገዛዝ እሳቸውን በቁጥጥር ስር እንዳለዋላቸው ታውቋል። መድኃኒት ኬሚካልና ማዳበሪያን ጨምሮ በኬሚካል የሚሰሩ የፋብሪካ ምርቶች ሲበላሹ ለማስወገድ የሚጠይቀው ገንዘብ ከመግዣው የሚቀራረብ አንዳንድም የሚበልጥ ነው። ይህን የሚያውቁት የሎጂስቲክና ሺፒንግ ባለስልጣናትም ሆን ብለው ወደብ ላይ እነዚህ እቃዎች እንዲበላሹ በአሰራርና በመመሪያ እቃዎቹን ማጓጓዙ እንዲጓተትና ጊዜ እንዲያልፍባቸው ይፈጽማሉ ይባላሉ። በሌላ በኩል ደግሞ እነዚህ ባለስልጣናት በግዢው ላይም በተመሳሳይ የአገልግሎት ጊዜያቸው እያበቃ ያሉ ምርቶችን በቅናሽ በመግዛትና የብልሽት ጊዜያቸውም እንዲፈጥን ወደብ ላይ በማጓተት አገርን ከፍተኛ ኪሳራ ላይ የሚጥል ወንጀል ይፈጽማሉ እየተባሉ በዘርፉ ባለሙያዎች ቅሬታ ይቀርብባቸዋል። አቶ በሪሱ አማኖም የማዳበሪያ ብልሽቱን የፈጸሙት በዚህ መንገድ ይሁን ወይም በአቅም ማነስ እስካሁን የታወቀ ነገር የለም። ከዚህ በፊትም በአንድ ወቅት ከፍተኛ የመድኃኒት አቅርቦት ወደ ኢትዮጵያ በሚመጣበት ወቅት አገልግሎት ጊዜ የተቃረበ መሆኑን የተረዱት የወቅቱ የጤና ሚኒስተር ዶክተር ቴዎድሮስ አዳኖም ከመድኃኒት አቅራቢው ድርጅት ጋር በመነጋገር ወደ ኢትዮጵያ እንዲገባ ካደረጉ በኋላ ስርጭቱ በአማራ ክልል እንዲፈጸም ማድረጋቸው በተደጋጋሚ ጊዜ ሲነገር ቆይቷል። አሁን ተበላሽ የተባለው በስድስት መርከብ ተጭኖ የመጣው ማዳበሪያ ወደ አማራ ክልል ገብቶ ይሰራጭ የሚል መመሪያ አቶ በሪሶ ማስተላለፋቸው የአሁንም ሆነ የቀዳሚው አገዛዝ ባለስልጣናት በአማራ ሕዝብ ላይ ያላቸውን ጥላቻ ያሳያል። ከዚህ ባልተናነሰ ደግሞ የክልሉ ገዢ ፓርቲና ምሁራን ለወገናቸው ተቆርቋሪ ባለመሆናቸው ሌሎቹ እንዲንቁት አድርጓል ሲሉ የፖለቲካ ተንታኝ ለጣና ቴሌቪዥን ተናግረዋል። ይህ ዜና እስከጠናቀረበት ዛሬ እኩለ ቀን ድረስ የግብርና ኮርፖሬሽን አመራሮች ከዋና ስራ አስፈጻሚዎች ጀምሮ አምስት አመራሮች የታሰሩ ሲሆን ከሺፒንግን በተመሳሳይ መልኩ ሶስት አመራሮች ተግባሮች ለእስር መዳረጋቸውን የደረሰን መረጃ ያመላክታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 23 ቀን 2018 ዓ.ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና እወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።